እንደምናላችሁ እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለክብደት መቀነስ፣ ለምግብ መፈጨትናም ለሃይል መጨመር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 ፍራፍሬዎች ከምትመገቡት ጤናማ ምግቦች መካከል ዋነኞቹ ናቸው። በሰውነታችሁ ውስጥ ያሉ እያንዳንዱን ተግባራት የሚረዱ ጠቃሚ የሆኑ ንጥረ ነገሮችን በውስጣቸው ይዘዋል። ፍራፍሬዎችን መመገብ በርካታ ጥቅሞችን ይሰጣቸዋል። እነዚህም አንደኛ፣ በንጥረ ነገሮች የበለጸጉ ናቸው። ፍራፍሬዎች በብዙ ንጥረ ነገሮች የበለጸጉ ናቸው። ከእነዚህም መካከል በቫይታሚኖች፣ ለምሳሌ በቫይታሚን ሲ፣ በቫይታሚን ኤ በቫይታሚን ኬ እናም በቫይታሚን ቢ ኮምፕሌክስ በማዕድናቶች ለምሳሌ በፖታሲየም፣ በማግኒዥየም እና በፎሌት በውሃ ለሰውነታችን በጣም አስፈላጊ ነው፣ የፈሳሽ መጠን እንዲሁም በተፈጥሯዊ ስኳር ለፈጣን ኃይል ግሉኮስ እና ፍሩክቶስ በሚጠቅም በነዚህ ንጥረ ነገሮች የበለጸጉ ናቸው። እነዚህ ንጥረ ነገሮች የበሽታ መከላከል ስርዓታችሁን፣ የቆዳ ጤናን፣ የነርቭ ስርዓትንና አጠቃላይ ኃይልን ለመጠበቅም ወሳኝ ናቸው። ሁለተኛ በፋይበር የበለጸጉ ናቸው። አብዛኛዎቹ ፍራፍሬዎች በጣም ጥሩ የፋይበር ምንጮች ናቸው። በተለይም የማይሟሟ ፋይበር የአንጀት እንቅስቃሴን ለመቆጣጠርናም የሆድ ድርቀትን ለመከላከል ይረዳል። የሚሟሟ ፋይበር ኮሌስትሮልን ለመቀነስ፣ የደም ስኳርን ለመቆጣጠርናም ጤናማ የአንጀት ባክቴሪያዎችን ለመመገብ ይረዳል። ፋይበር ለረጅም ጊዜ ጥጋብን በመስጠት ክብደትን ለመቆጣጠርም ይረዳል። ሶስተኛ፣ ኃይለኛ አንቲኦክሲዳንቶችንም ይይዛሉ። እንደ ቤሪስ፣ ወይን እናም ሲትረስ ያሉ ፍራፍሬዎች በአንቲኦክሲዳንቶች የበለጸጉ ናቸው። እንደ ቫይታሚን ሲ፣ ፖሊፊኖልስ፣ ፍላቮኖይድስ እናም ቤታካሮቲንን ይይዛሉ እነዚህም ሴሎችን ከጉዳት ለመጠበቅ ከኦክሲዲቲቭ ስትረስ እርጅናን ለማዘግየት እንደ ካንሰር፣ የስኳር በሽታ እናም የልብ በሽታ ያሉ ስር የሰደዱ በሽታዎችን አደጋ ለመቀነስም ይረዳሉ። አራተኛ፣ ለልብ ጤና ጠቃሚ ናቸው። ፍራፍሬዎች የልብ በሽታ ተጋላጭነትን ለመቀነስ ይረዳሉ። የደም ግፊትን ለመቀነስ የሚረዱ ፍራፍሬዎች አሉ። እንደ ሙዝ፣ ብርቱካን ውስጥ ባለው የፖታሲየም ይዘት ምክንያት በሚሟሟ ፋይበር ምክንያት መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን በመቀነስ ብግነትን በመቀነስ ለምሳሌ ብግነትን የሚቀንሱት እንደ ፖም፣ የቤሪ ፍሬዎች፣ ብርቱካን፣ ወይን እና አቮካዶ እነዚህን በማድረግ ለልብ ጤና በጣም ጠቃሚ ናቸው ማለት ነው። የልብ ጤናን ይደግፋሉ። አምስተኛ ፍራፍሬዎች የአንጎልን ተግባርን ያሻሽላሉ። አንዳንድ ፍራፍሬዎች የአእምሮ ንቃትን እናም ትውስታን የሚረዱ ንጥረ ነገሮችን ይዛሉ። ለምሳሌ ብሉቤሪ። ብሉቤሪ የአንጎልን ምልክት ማስተላለፍን ያሻሽላል፣ እናም ከእድሜ ጋር ተያይዞ የሚመጣን ችግር ይቀንሳል። አቮካዶ ጤናማ ቅባቶችን እናም ፎሌትን ለአንጎል እድገት ይዟል። ሲትረስ ፍራፍሬዎች ትኩረትን የሚያጎለብቱ ፍላቮኖይድስን በውስጣቸውም ይይዛሉ። ስድስተኛ ክብደትን ለመቀነስም ይረዳሉ። ፍራፍሬዎች ዝቅተኛ ካሎሪ ያላቸው እናም ከፍተኛ ፋይበር ያላቸው በመሆናቸው የምግብ ፍላጎትን ለመቆጣጠር ይረዳሉ። የስኳር ፍላጎትን በጤናማ መንገድ ያረካሉ። በሐብሐብ ብርቱካን እናም ወይን ውስጥ ያለው የውሃ ይዘት በትንሽ ካሎሪ ብዙ ጥጋብን ይሰጠናል። ሰባተኛ፣ የበሽታ መከላከል ስርዓትንም ያጠናክራሉ። በፍራፍሬዎች ውስጥ እንደ ኪዊ ፓፓያ በሲትረስ ፍራፍሬዎች ውስጥ የሚገኙት ቫይታሚን ሲ እናም አንቲኦክሲዳንቶች የበሽታ መከላከል ስርዓትን ያጠናክራሉ እናም ኢንፌክሽኖችንም ለመዋጋት ይረዳሉ። ስምንተኛ የቆዳ ጤናንም ያሻሽላሉ። በፍራፍሬዎች ውስጥ ያለው ቫይታሚን ሲ የኮላጅን ምርትን ያበረታታል። ይህም ቆዳን ጠንካራ እናም የወጣት ያደርገዋል። የውሃ ይዘት ያላቸው ፍራፍሬዎች እንደ ሀባብ እናም ዱባ የቆዳ እርጥበትን ለመጠበቅም ይረዳሉ። አንቲ ኦክሲዳንቶች የቆዳ እርጅናንና እንከኖችንም ይከላከላሉ። ዘጠነኛ የምግብ መፈጨትንም ይደግፋሉ። በአንዳንድ ፍራፍሬዎች ውስጥ የሚገኙት ኤንዛይሞች ምግብን ለመሰባበር ይረዳሉ። አሁን ለምሳሌ በአናናስ ውስጥ ብሮሜላይን አለ፣ በፓፓያ ውስጥ ፓፔን አለ፣ በኪዊ ውስጥ ደግሞ አክቲኒዲን አለ። ፋይበር ደግሞ ጤናማ የአንጀት ማይክሮባዮምን ያበረታታል እናም የሆድ እብጠት ወይም ደግሞ መነፋትንም ይቀንሳል አስረኛ ስር የሰደዱ በሽታዎችን ለመከላከልም ይረዳሉ አዘውትሮ ፍራፍሬዎችን መመገብ አይነት ሁለት የስኳር በሽታ የደም ግፊት ከመጠን ያለፈው ውፍረት የተወሰኑ ካንሰሮች እንደ የአንጀትናም የሆድ ካንሰር ወይም ደግሞ የጨጓራ ካንሰር ይከላከላሉ ማለት ነው እነዚህን ይህ በፋይበር በቫይታሚኖች እና በማዕድናትና በፋይቶኬሚካሎች ተባባሪ ውጤት ምክንያት የሚሆን ነው። የፍራፍሬዎች ተጨማሪ ጥቅሞች ደግሞ መርዛማ ንጥረ ነገሮችን ለማስወገድ ይረዳሉ። ፍራፍሬዎች በውሃ እና በአንቲኦክሲዳንት ይዘታቸው ምክንያት መርዛማ ንጥረ ነገሮችን ከሰውነት ለማስወገድ ይረዳሉ። የአይን ጤናን ይጠብቃሉ። እንደ ማንጎ፣ ብርቱካንናም ፓፓ ያሉ ፍራፍሬዎች በቫይታሚን ኤ እናም በቤታ ካሮቲን የበለጸጉ በመሆናቸው እይታንም ይከላከላሉ። የአጥንት ጤናንም ይጠብቃሉ። እንደ ብርቱካንናም ኪዊ ያሉ ፍራፍሬዎች እንደ ቫይታሚን ኬ እናም ካልሲየምን የሚረዱ ንጥረ ነገሮችን ይሰጣሉ። በአጠቃላይ በየቀኑ የተለያዩ ፍራፍሬዎችን መመገብ ጤናችሁን ከምግብ መፈጨት እናም ከበሽታ የመከላከል አቅም እስከ ቆዳ፣ ልብ እናም የአንጎል ተግባር ድረስ በከፍተኛ ሁኔታ ሊያሻሽል ይችላል። እንደ የአኗኗር ዘይቤ እናም የአመጋገብ ፍላጎቶቻችሁ በቀን ከሁለት እስከ አራት ጊዜ ፍራፍሬዎችን ለመመገብ ሞክሩ። ታዲያ ለክብደት መቀነስ፣ ለምግብ መፈጨት እናም ለኃይል መጨመር ምርጥ የሆኑ አስር ፍራፍሬዎችን በዝርዝር ነግራችኋለሁኝ። አንደኛ ፖም ወይም ደግሞ አፕል ነው። ፖም ወይም ደግሞ አፕል ለክብደት መቀነስ፣ ለምግብ መፈጨትናም ለተረጋጋ ኃይል ይጠቅማል። ፖም በፋይበር የበለጸገ ነው። በተለይ በፔክቲን ዝቅተኛ ካሎሪም አለው። ወደ 95 ካሎሪ መካከለኛ ፖም ውስጥ ይገኛል። ቫይታሚን ሲ እናም አንቲኦክሲዳንቶችንም ይዟል። የፖም የጤና ጥቅሞች ደግሞ ክብደትን ለመቀነስ ይረዳል። ፋይበር የመርካት ስሜት እንዲሰማችሁ ይረዳል። ይህም ከመጠን በላይ መብላትንም ይቀንሳል። የምግብ መፈጨትንም ይረዳል። ፔክቲን የሚሟሟ ፋይበር ጠቃሚ የአንጀት ባክቴሪያዎችን ይመግባል እናም የአንጀት እንቅስቃሴንም ይረዳል። የኃይል መጨመርንም ይሰጣል። ተፈጥሯዊ ስኳርናም በዝግታ የሚፈጩ ካርቦሃይድሬትስ ስኳር ሳይቀንስ የተረጋጋ የኃይል ፍሰትን ይሰጣሉ ማለት ነው። ሁለተኛ ደግሞ ሙዝ ነው። ሙዝ ለኃይል መጨመር፣ ለምግብ መፈጨት በጣም ጠቃሚ ነው። ሙዝ በፖታሲየም በቫይታሚን ቢ6 እናም በተፈጥሮ ስኳር የበለጸገ ነው። የሚሟሟ እናም የማይሟሟ ፋይበርን ይዟል። ሙዝ የኃይል መጨመርን ይሰጣል። በውስጡ ያለው የካርቦሃይድሬት ይዘት የግሉኮስ፣ የፍሩክቶስና የሱክሮስ ፈጣንና ዘላቂ ኃይልን ይሰጠናል። ምግብ መፈጨትንም ይረዳል። ፋይበር የአንጀት እንቅስቃሴን ለመቆጣጠር ይረዳልና በሙዝ ውስጥ ያለው ፔክቲን ሰገራንም ያለሰልስልናል። የስፖርት እንቅስቃሴ ውስጥም ድጋፍን ይሰጠናል። ፖታሲየም የጡንቻ መኮማተርን ለመከላከልና የነርቭ ተግባርን ለመደገፍ ይረዳል። ይህም ከስፖርት በፊት ወይና በኋላም ተመራጭ ያደርገዋል። ሶስተኛ ደግሞ አናናስ ነው። አናናስ ለምግብ መፈጨትናም ለአንቲ ኢንፍላማቶሪ ውጤቱ ይደግፋል ማለት ነው። አናናስ በቫይታሚን ሲ እናም በማንጋኔዝ የበለጸገ ነው። ብሮሜ ላይን የተባለ የምግብ መፈጨት ኢንዛይምንም ይዟል። አናናስ የሚሰጠን የጤና ጥቅሞች የምግብ መፈጨትን ይረዳል። ብሮሜላይን በአንጀት ውስጥ ፕሮቲንን ለመሰባበር ይረዳል። ይህም የምግብ መፈጨትን ያግዛልና የሆድ መነፋትንም ይቀንሳል። አናናስ አንቲ ኢንፍላማቶሪ ባህርያትም አለው። በአንጀትናም በጡንቻዎች ውስጥ እብጠትን ለመቀነስ ይረዳል። አናናስ በሽታ የመከላከል አቅምናም ኃይልንም ይሰጣል። በቫይታሚን ሲ የበለጸገ ሲሆን ይህን በሽታ የመከላከል አቅምን ይጨምራል እናም ድካምንም ይዋጋል። አራተኛ ደግሞ ኪዊ ነው። ኪዊ ለምግብ መፈጨትናም ለበሽታ የመከላከል አቅምን ይሰጠናል። ኪዊ በፋይበር በቫይታሚን ሲ እናም በአንቲ ኦክሲዳንቶች የበለጸገ ነው። አክቲኒዲን የተባለ ተፈጥሯዊ ኢንዛይምን ይዟል። ኪዊ የሚሰጠን የጤና ጥቅሞች የምግብ መፈጨትን ይረዳል። አክቲኒዲን የምግብ መፈጨትን ያሻሽላል፣ በተለይ የፕሮቲን መፈጨትን። ፋይበር የአንጀት እንቅስቃሴን መደበኛነትንም ያሻሽላል። ክብደትን ለመቀነስም ይረዳል። ዝቅተኛ ካሎሪ፣ ከፍተኛ ንጥረ ነገርናም የመርካት ስሜትንም ይሰጣል። የኃይል ድጋፍንም ይጨምራል። በቫይታሚንስ የበለጸገ ሲሆን ድካምንናም መሰላቸትንም ለመቀነስ ይረዳል። አምስተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ እናም ራስቤሪ ለክብደት መቀነስ እናም ለአንቲኦክሲዳንት ጥቅሞች አሏቸው። በአንቲኦክሲዳንቶች፣ በፋይበር እናም በቫይታሚን ሲም የበለጸጉ ናቸው። ዝቅተኛ ካሎሪ እናም ስኳርም አላቸው። የሚሰጡት ጥቅሞች ደግሞ ክብደትን ለመቀነስ ይረዳሉ። የፋይበር ይዘታቸው የመርካት ስሜት እንዲሰማቸው ያደርጋል እናም ዝቅተኛ የስኳር ይዘታቸው የኢንሱሊን መውረድና መጨመርን ለመከላከል ይረዳል። የኃይል መጨመርንም ይሰጣል። አንቲኦክሲዳንቶች እንደ አንቶሲያኒን ያሉ የኦክሲዲቲቭ ጭንቀትን በመቀነስ በሴል ደረጃ ኃይልንም ያሻሽላሉ። የአንጎል ማነቃቂያንም ይሰጡናል። በፖሊፊኖሎች ምክንያት የአእምሮ ንቃትንናም ትውስታንም ያሻሽላሉ። ስድስተኛ ደግሞ ብርቱካን ነው። ብርቱካን ለኃይልናም ለውሃ ማሟላት በጣም ጠቃሚ ነው። በቫይታሚን ሲ በፖታሲየምና በከፍተኛ የውሃ ይዘቱ የሚታወቅ ፍሬ ነው። ለኃይል የሚሆን ተፈጥሯዊ ስኳርን ይዟል። ብርቱካን የሚሰጠን የጤና ጥቅሞችም ኃይልን ይጨምርናል። ጥሩ የስኳርናም የፋይበር ጥምርት ያለው ምርጥ የተፈጥሮ ኃይል ሰጪ የሆነ ፍራፍሬ ነው። ብርቱካን በሰውነታችን ውስጥ ያለው የፈሳሽ ሚዛንንም ይጠብቃል። ከፍተኛ የውሃ ይዘቱ ሰውነትን እርጥበትን በመጠበቅ ሜታቦሊዝምን ያሻሽላል። ብርቱካን ክብደትንም ለመቀነስ ይረዳል። ዝቅተኛ ካሎሪ ያለው ፍሬ ሲሆን ከፍተኛ ፋይበር ስላለው ረዘም ላለ ጊዜ የመርካት ስሜት እንዲሰማችሁም ያደርጋል። ሰባተኛ ደግሞ ሀባብ ነው። ሀባብ ለውሃ ማሟላት፣ ለምግብ መፈጨት እናም ከስፖርት በኋላ ለማገገምም ይረዳል። ሀባብ ከ90% በላይ ውሃ ነው። ሲትሮሊን ላይኮፔን እናም ቫይታሚን ኤን ይዟል። ሀባብ የሚሰጠን የጤና ጥቅሞች ውሃን ማሟላትናም ኃይልን ይሰጣል። ለሞቃት ቀናት ወይም ደግሞ ከስፖርት በኋላ በጣም ተስማሚ ነው። ሃይድሬሽን እናም ፈጣን ኃይልን ይሰጠናል። የምግብ መፈጨትንም ይደግፋል። ውሃ እናም አነስተኛ ፋይበር መርዛማ ንጥረ ነገሮችን ለማስወገድና የአንጀት እንቅስቃሴን ለመርዳት ይረዳሉ። ሀባብ የጡንቻ ማገገምንም ይደግፋል። በሀባብ ውስጥ ያለው ሲቱሪን የጡንቻ ህመምን ለመቀነስ ይረዳል። ስምንተኛ ደግሞ ማንጎ ነው። ማንጎ ለኃይል እናም ለምግብ መፈጨት በጣም ጠቃሚ ነው። በቫይታሚን ኤ፣ በቫይታሚን ሲ እናም በተፈጥሯዊ ስኳር የበለጸገ ነው። እንደ አሚሌዝ ያሉ ኢንዛይሞችን ይዟል። የማንጎ ጥቅሞች ደግሞ የምግብ መፈጨትን ይረዳል። አሚሌዝ ኢንዛይሞች ካርቦሃይድሬትን ይሰብራሉ እናም የምግብ መፈጨትን ይረዳሉ። ማንጎ ክብደትን ለመቀነስም ይረዳል። ማንጎ በመጠኑ ሲበላ፣ ማንጎ የስኳር ፍላጎትን ጤናማ በሆነ መንገድ ለማርካትም ይረዳል። ማንጎ የኃይል መጨመርንም ይሰጠናል። ለአካላዊ እንቅስቃሴ ነዳጅ የሚሆን ከፍተኛ የተፈጥሮ ስኳርም አለው። ዘጠነኛ ፒርስ የምንለው ፍሬ ነው። ፒር ለምግብ መፈጨትና ክብደትን ለመቆጣጠር ይረዳል። በፋይበር የበለጸገ ነው። በተለይ በቆዳ ውስጥ የቫይታሚን ሲ እና የፖታሲየምም ምንጭ ነው። የፒር የጤና ጥቅሞች የምግብ መፈጨትን ይረዳል። ፒር በፋይበር ይዘታቸው ምክንያት የሆድ ድርቀትን ለማስታገስ ከሚረዱ ምርጥ ፍራፍሬዎች ውስጥ አንዱ ነው። ፒር ክብደትን ለመቀነስ ይረዳል፣ የጥጋብ ስሜት እንዲሰማችሁም ያደርጋል። ፒር ኃይልን ይሰጣል። ተፈጥሯዊ ፍሩክቶስ ለቀላልናም ለተረጋጋ የኃይል መጨመር ይጠቅማል። አስረኛ ደግሞ ሎሚ ነው። ሎሚ ለዴቶክስና ለምግብ መፈጨትናም ሜታቦሊዝምን ለማሳደግ ይጠቅማል። ሎሚ በቫይታሚን ሲ የበለጸቀ ነው፣ ሲትሪክ አሲድ እናም አንቲኦክሲዳንቶችን አንቲ ኦክሲዳንቶችን ይዟል። ሎሚ የምግብ መፈጨትን ይረዳል። የምግብ መፈጨት ኢንዛይሞችንና የሃሞት ምርትንም ያነቃቃል። ሎሚ ክብደትን ለመቀነስም ይረዳል። በባዶ ሆድ በሞቀ ውሃ ሲወሰድ ሜታቦሊዝምን በትንሹ ሊያሳድግ ይችላል። ሎሚ ኃይልንም ይሰጠናል። የሚያድስናም አልካላይዚንግ ነው። ድካምን ይቀንሳል። እናም ስሜትንም ያሻሽላል። ታዲያ እነዚህን ፍራፍሬዎች ለተጣመረ ውጤት በስሙዚ ወይም ደግሞ በፍራፍሬ ሰላጣ ውስጥ አዋህዳችሁ ተጠቀሙ። ለምሳሌ ከስፖርት በፊት የሚወሰድ ስሙዚ ለማዘጋጀት ሙዝ፣ ቤሪስ፣ ማንጎ እናም ውሃን ተጠቅማችሁ አዘጋጅታችሁ መውሰድ ትችላላችሁ። የምግብ መፈጨትን የሚያበረታታ ቅልቅል ደግሞ ለማዘጋጀት ኪዊ፣ አናናስ እናም ፓፓያ መጠቀም ትችላላችሁ፣ ምክንያቱም ብዙ ኢንዛይሞችን ይዛሉ። ስብን የሚያቃጥል አመጋገብን መከተል ከፈለጋችሁ ደግሞ ፖም ወይም ደግሞ አፕል ፒር እናም ቀረፋን አንድ ላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ይህ የጤና ትምህርት ለበርካታ ሰዎች ጠቃሚ ስለሆነ ሼር፣ ላይክ አድርጉ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸራ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።